አያችሁት ትላንትና ለማስታረቅ ብላ እንደዛ ጣምጤማ ያያዛች ነው ልጁ ማለት ነው። እቺ እየተራገማች ብሩክ ራሱ እንዴቶ ነው ለሄሜን ናፍቆ ይቅርታ ጠይቆ ማይ ወይ ያለችበት ቦታ ወይ የሆነ ነገር ወይ አበባ ነገር ይዞ ሄዶ ይቅርታ ጠይቆ አብሮ እንዴ ነው ኢን ማች ፈቀደች እቺ ለልጅቷ ራሱ እንዳይናፍቅ ነው ያረጋቸው እቺ ሰይጣን ማለት ነው። በጣም ነው የገረመኝ። እግዚአብሔርን ውዶች ሰላም ናቸው እንዴ ናቸው ባላችሁ በቶታ ሰላማችሁ ብዛ። እንዴ ናቹ? እኔ ደህና ነኝ። አያችሁት ቡሩክ እንካን ሄሚ ያሳለፈው ቀናቶች ራሱ አስቦ እንንጃ ክፉና ደጉ የሳቆባት ቀንና ምን አይነት ቀን እንዲያሳልፉ አስቦ ራሱ ይቅርታ ተጠያይቆ አንድ ላይ እንዳይመጡ እና እሄ ራሱ እንዳያስብ ያረጋች አብረ ያሳለፋች ነው ማለት ነው። ትላንትና ለማስታረቅ ብላ እንዴት እንዴት እንደያዘች አጃኢቶች ልጅ እስቲ ተመልከቱት። ተመለከቱት እሺ። ሰይጣን ማለት ወጂ የተራገማች ብሩክን ምንም ማያቀ የዋ ስለሆነ ማለት ነው። የዋሰው ሰው ከባድ ነው እንግዲህ አያችሁት። ጣምጥማ ያዛች ማለት ነው። ልጁ ለልጅቱ እንዳይ ናፍቅ አረጋች እ ካይ ምጋ እንዳይ ታረቀ አረጋች። እቺ ኮታት ማለት ነው። እቺ ዶን ቆሮ ውሻ ማለት ነው። እ ምን እንደሆነ የምትመስለው አለባበሷ፣ አነጋገሩዋ አንነጋገሯ፣ ማንነቷ ሁሉ ሰይጣን የሆነ ታንካሲስ መንፈስ አራ ታንካሲስ መንፈስ የታማታዩን በኢየሱስ ስም። እንዴ እቺ አሁን እሱ ለማካልካል ወይ ለካደብ ዲብ ለማካልካል አይደለም። ያዛችሁ እኮ እቺ ሰይጣን ማለት ነው። ለፍቅረኛ እራሱ ክብር ላትም ብታፈቅር ኖሮና ለሱ ቦታ ብኖር ኖሮ እንደዚህ እንደ ውሻ አታረግም ነበር። ቲናንትና እንደ ውሻ ማለት ነው። እሱም ራሱ በግ ነው፣ በግ ነው ጌታ። ሁለታችሁም አንድ ናችሁ ማለት ነው። ወይኔ ወይኔ ወይኔ ማለት እንዴት ነው? አንተን እኔ ዞር በልካዚ ሲትል ዞር የምትለው አንተ ደግሞ ማለት ነው። ይሄ ምን እንዳት ነካት? የምሪ የትናንት ቪዲዮ ላይ ራሱ ነገር ያለው ና ይሄ ምን እንዳት ነካት? አንተና እሷ ያሰባችሁት ነገር አለ ጀርባ ላይ ሌላ ነገር አዘጋጅታችሁ። ይሄ ምን ቡሩክ ለማለየት ነው እንጂ ተነስታችሁ የመጣችሁት አንተ እሷ ተጣልታችሁ አይደለም። በዚያው ዳን እየነገርኩ ነውና እና ተጣልታችሁ ሳይሆን አንተና ሱሲ ተመካከራችሁ ፕራንክ እያደረጋችሁ ነውና ማለት ያላቅም ነገሩን እያባባሳችሁ አንታረቅም እያላችሁ ወዴት ወዴት? ብራዘር እኔ ሹማግደ ሌላክ ነው እያልካት ሴት እንዴት ነው ዛሬ ለማታረቅ እንታረቅ ስትል አንታረቅም ምናምን የምትለው ይህ ነው እንጂ ነገሩ። እና ቡሩክ በናት ብራዘር ስትንቃ ለቀቅ እንድታርግ ዞር ብበላት ከሷ ማለት ነው። እንደ እቺ አሁን ምናልባት ማን ያቀናገ እንዴት አድርገ ያላስራዳችሁ እና ጌ ወይ አላቀም። እኔ እንጃ ለጎደኝነት እሱ የማትሆን ሴት ናት። ለጎደኝነት ራሱ የማትሆን ሴት ታንካሴስ። ይሄ ንፋስ ማለት ነው። ንፋስ ታውቃላችሁ? እንደ ንፋስ። ወይኔ ወይኔ፣ እግዚአብሔርን ለምን የማትሆን ለምን ማለት ነው። ለጎደኝነት፣ ለቁም ነገር፣ በምን ለቀልድ፣ ያው ናት ይቺ። በስመ አብ ወልድ አለባበሱ አይታችሁ ዘን ከዚህ በፊት እኮ እንትን ስትለብስ አይደል ነበር ማለት ስትለብስ ነበርና፣ ያኔ ቀድማ የመጣችሁ ጊዜ ምንድን ነው ባለው፣ በእናታችሁ። ይሄ አራ ሲሙ ራሱን ረሳሁትና፣ ስፖንጅ ትለብሳለች። ስፖንጁ አሁን እየት እንደጋባባ አናው፣ ግን እኛ ስለተሳደበን ግን ስፖንጁ ትታለች። አሁን እንኳን ፓንቲ ራሱ እየለበሰች አይደለም የሚችል ልጅ እንደዚህ ስላላችሁ ይቅርታ ይህ ደግሞ ማለት ነው ቲክቶክ ላይ አንጠልጥላችሁ ከቡሩክ ጋር ጠምራችሁ ቪዲዮ የምትሰሩት ማለት ነው ነፍሳችሁ አይማርም እሺ ከቡሩክ ጋር ምን ስለሆነች ነው እሷን አምታችሁ የምትሰሩት ምን ስለሆነች ምን ነው አይታችሁ እቺ እንኳን ለብሩኬ እንኳን ለብሩኬ አቶንም ጌታን እውነት እውነት ለምሳሌ እቺ ፍቅረኛ ብትሆን ኖሮ ለብሩኬ በኢየሱስ ሲም አረ በስማም ወልድ ኮሜንተሮች በአንቴ ነው ከብሩክ እንድትልቅ የሚያደርገው የብሩክ ፍቅረኛ ብትሆን በስማም ወልድ ግን ምናልባት እሱ ከወደዳት ከሆነ እስ ኦኬ ነገር ግን እቺ ማንም ሜዳ አለ የሚባል ሰዎች የቡሩክ አድናቂዎች ግን ይወዷታል እሷን ይሄ ሚጥላቻ ስላላችሁ እናንተ ይወዳችሁታል እሷ አብረን ቢትሆንም ደስ ስላችኋልና እናንተ እንደፈለጋችሁ ሆኖ ግን እኔ ሻንጣ ላይ ድንጋይ ተሸክሚሽ ምትዞሪ ነው አየሁት። እኔ እንኳን እዚህ ጋር ለጥፋለሁ። ቤተሰቦች ጌታን እውነትን፣ እውነት እንኳን ቤተሰቦች፣ እኔ እንኳን ባለፈው የሆነ ቦታ አየውና ድንጋይ እንኳን እውነቱም ድንጋይ እጇ ላይ አየሁት ማለት ነው። ጌታኔ እቺ እውነት በስሙ ሰይጣናዊ ነው ወይም በጥንቆላ በጥንቆላና በአስማት ነው የምትራመደው ይመስለኛልና፣ በአስማት ነው እንጂ እቺ ዝም ብላ ትልም የምትራመደው እና በነጻ እንደዛ ማለት በባዶ እጅ የምትራመድ እጅ የመሰላችኝ አይደለም። በጦንቆል ነው የምትራመደው። በጦንቆል ማለት ነው። ጦንቆል ይዛ ሰውን በቃ እየላከፈች ወንዶችን እየላከፈች በየቦታ ሁሉ በየቦታ በየ የባ የቡና ቤት ነው ምንድነው የሚለው? በየሆቴል በቃ ወንዶች ጋር እንደዛ ጨልፋ ጨልፋ ያለች ነው የምትባለው። እቺ ኮተት ማለት ነው። ስታስጠላ ለቡሩቄ ለጎደኝነት ራሱ አትሆኝ ማንቺ። ጌታ ቡሩክ እንደዚህ አይነት ሰው ጋር አትውል። እንደዚህ አይነት ሰው ጋር ጎደኝነት አትፍጠር። በእውነት የምንም ምንም ግንኙነት እንዳይኖር። እንዴ

አንድ ጎደኛ የሆነ ሄሚ አለች በቃ ይበቃል። ሄሚም ደሞ አንተ ያለ ይበቃል ማሄ ካለች እንደዛ ነገር ማለት ነው። ከእግዚአብሔር በታች ሶ ጎደኛ ኤከለን ጎደኛ ነው ኤከለን ጎደኛ ነው የምትል ከሆነ ህይወታችሁ ባጥብጦ ቢጥ ቢጥ ቢጥ ታርጎ ነው የሚወጣው ከእናንተ ህይወት ማለት ነው። ሶ ስለዚህ ምታወሩት እና አላቅም። እናንተን ማንነታችሁ እያየ እያጠቃ እያጠቃ ገደል ነው የሚከታችሁ። ጌታን ህይወታችሁ ለጎደኛ እንዳታበዙ የዋኖ ለኔ አስባል እያላችሁ ጀርባችሁ ለመቃብር መቃብር እና ጉርጓድ እየቆፈረ እናንተ በኋላ ደግሞ ያ ጉርጓድ ላይ ነው እንድትቀብሩ የሚያረገው ማለት ነው። በቃ እንድትገቡ እዚ ጋ በቃ ኳላ እንድትቀሩ ነው የሚፈልጉ። ሶ ስለዚህ እቺ ፍቅረኛ ራሱ እየፈለጋች አይደለም። ይሄን የማሰላው ሸባላ ወንድ አገንታ፣ እንዴት ነው ይሄ ባግ የሆነ ወንድ የምትፈልገው? እሷ ብትፈልግ ኖሮ ካሷ ጋት ተዩናለች። ሶ አልፈለገችም። የሚረኖ የምላችሁት ከብሩኬ እራሱ መራቅ አልፈለገችም። ለምን ሀቅን ሀቁን አንናወረም። ብሩኬ ጌታን ብሩኬ ማለት ዳኒ አልፈለገችም። ከብሩኬ እራሱ መራቅ አልፈለገችም። ይህችስ ጀመር አንቺ የሆንሽ ልጅ እንዴት አድርጌ ላስረዳችሁ? ጌታን ክፉ እንዳይወጣ ካፌ እንዲ ጌታን አስተሳሰብ ሁሉ ነገር መነን ተወ ወይ አታምርም ወይ ምን ኢላላቅም፣ ወይ እንዴት አድርጌ ላስረዳችሁ ቤቴን ኢላቅም። ብቻ ግራ ገባኝ በቃ በሁሉ ቦታ የሞታች ልጅ ነች። በሁሉ ቦታ በማንነቷ ባነጋገር፣ በቃ ሁሉም ነገር የሞታች የደንቆሮ ውሻ ሆናች ሴት

ይበቃል ማለት ይበቃል ብዬ ነው የሚያስበው ነው ለምሳሌ አንድ ጎደኛ ካለኝ ይበቃኛል የልቤን ሚያቆ ከእግዚአብሔር በታች ሁሉም ነገር ሚያቆ እንደራስ ሚያስበኝ ጎደኛ ካለኝ ይበቃኛል ሰው እቺ ጎደኛ ናት ምናምን ናት ምን ትመስላለች ተንከሲስ መንፈስ የለበሰ ልብስ ራሱ ሰይጣን ዋራ በስማም እንዴ ቤተሰቦች ባላችሁበት ቦታ ሰላማችሁ ይዘውዳችኋል